ተመልካቾቻችን በዚህ ሳምንት በምስራቅ ካቶሊክ አብያተ ክርስቲያናት ከተከሰቱ አበይት ጉዳዮች መካከል ዋና ዋና ያላቸውን አቅርበንላችኋል። በሶርያ 22 ሕፃናት ተጠመቁ። በሶርያ በግሪክ ኦርቶዶክስ ማር ኤልያስ ቤተክርስቲያን ጥቃት ከደረሰበት ሦስት አራት በኋላ ለሰማያቱ ክበርና የተስፋ ምልክት በመሆን 22 ሕፃናት ተጠመቁ። የደማስቋ ጎራባች በሆነችው ዱዌሊ ሕፃናቱን ያጠመቁት ክቡር አባ ዮሐና ሻሃዳ የሕፃናቱን መጠመቅ የአማኞች እምነትና በፈተና ውስጥ ሕይወትና ተስፋን ማስተላለፍ መፈለጋቸውን የሚያሳይ ነው ብለዋል። ክብርነታቸው ሕፃናቱን ማጥመቃችንን መምራታችንና በዚህ ምድር ላይ በቤተ ክርስቲያን ማሳደጋችንን እንቀጥላለን በማለት ተናግረዋል። በቅድስት አገር የካቶሊክ ትምህርት ቤቶች ዕዳ ተሰረዘ። የኢየሩሳሌም የላቲን ፓትሪያርክ ብፁዕ ካርዲናል ፒየር ባቲስታ ፒዛቤላ በቅድስት አገር ከፈረኞቹ 20425 በፊት የነበሩ የካቶሊክ ትምህርት ቤት ዕዳዎች መሰረዛቸውን ገለጹ። ብጹዕነታቸው ጉዳዩን ያሳውቁት በጋዛ በርካታዎች በጦርነቱ በተጎዱ የቱሪዝም ዘርፉም በተዳከመ ጊዜና ወላጆች የትምህርት ቤት ክፍያ መፈጸም ባልቻሉበት ወቅት መሆኑን ተመላክቷል። ብጹዕነታቸው ወሳኙ ከባድ ቢሆንም አስፈላጊ መሆኑን በማመላከት የ2005 ዮቤሉን አስመልክቶ ፍትህን፣ እኩልነትና የጋራ ትብብርን ለማነሳሳት የተወሰነ መሆኑን ተናግረዋል። ለኢራቅ አዲስ የርዕሰ ሊቃነ ጳጳሳት ተወካይ ተሰየመ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የቅዱስ መንበር የውጭ ግንኙነት ዋና ጸሐፊን ሊቀ ጳጳስ ሚሮስላቭ ዋቾቭስኪን አዲሱ የኢራቅ ቅድስ መንበር ተወካይ አድርገው ሰየሙ። የማዕርገ ክህነትም በፈረንጆቹ 1996 የተቀበሉት ሊቀ ጳጳስ ሚሮስላቭ ዋቾቭስኪ በ2004 በቅዱስ መንበር መሥራት እንደጀመሩ ተገልጿል። ከዚህም በተጨማሪ የካቶሊክ ቤተ ክርስቲያንን በተለያዩ አገራትና ተቋማት በመዘዋወር ሲያገለግሉ መቆየታቸውን ከቫቲካን ዜና ያገኘነው መረጃ ያመለክታል።